እሺ ይሄንን ቅንብር አምነች ነው ሩታ፣ ይሄ ቅንብር ፎቶ አይደለም፣ ይሄ ቅንብር ፎቶ አይደለም ነው። ይሄ ምንድነው የጻፍከው? ምንድነው ያወራኸው እሱ? እሺ የድምጽና የምስል ማስረጃውን ሩታ ለአብርሽ እና ለኢፋ አሳይታለች። እንዲሁም ደግሞ አብርሽ አላመነም። ከዛ ባለፈ ኢፋ ትላንት የሰራውን ታውቃላችሁ፣ ምን ያክል ሩታን ሲያብጠለጥል እንደነበረ ዛሬም እሷም በሚገባ ጥበብ በተሞላ መልኩ አጸፋውን መልሳለች ማለት ነው። ክቡራትና ክቡራን የቻናል ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። ሩታችን እንግዲህ በጣም ከድጡ ወደ ማጡ በሚባል ሁኔታ ላይ በጣም ጭንቀት ውስጥ ናት ማለት ይቻላል። እንግዲህ ያያችሁትን ይመስላል። አብርሽም በጩኸት ነበር ሀገሩን ሲያናውጠው የነበረው ፎቶሾፕ ነው እያለ ነው። እንግዲህ እኛ አይተን እንዳንፈርድ ነገር ቪዲዮ ፎቶ አልተለቀቀልንም ስለዚህ ፎቶሾፕን መለየትና ነው አይደለም የሚለውን በእርግጠኝነት ማወቅ የሚችሉት እነሱ ናቸው። በዛሬ ደግሞ ለቡታጅራ ሰርግ የሄደ ጊዜ የተነሳት ፎቶ ነው እያለ ነበረ። ስለዚህ የዛን ጊዜ ከነጻነት ጋር ተገናኝተዋል አልተገናኘም የሚለውን አብርሽና ነጻነት ናቸው የሚያውቁት። ቤተሰብ እኛም እንኳን አናቅም እኮ የሚገርማችሁ ሩታም አታቅም ማንም። ፈጣሪና እነሱ ናቸው የሚያውቁት። ግን እውነታው ተለባብሶ መቅረቱ አብርሽን ከተጠርጣሪነት አያድነው። እውነት ለመናገር ማለት ነው ነገሮች ሁላ እንዳይሆኑ ሆነዋል። በዛ ላይ ደግሞ የጽሁፍ መረጃ ተገኝቷል። እንግዲህ ሲጻጻፉ የነበረውን ዱባይ ዱባይን ያለው ስመጣ እናወራለን ሁላ ብሎ ተጻጽፏል ከሷ ጋር ለሩታ ምንድን ነው በቀደም ያላት ጭራሽ ምንም አልተጻጻፍኩም ነበር ያላት። ያሳዝናል። አብርሽ ከእለት እለት አለመታመንን እያፈራክ ነው ከእለት እለት ማለት ነው ከእለት እለት ። በኦዲየንስም እንዲሁም ደግሞ በትዳር አጋርህ በሩታ ማለት ነው። እያንዳንዷ የውሸት መስመር ማለት ነው ዋጋ ታስከፍላለች። እኔ ኮ ተናግሬ ነበረ አብርሃም ቁጭ አርገች ልጅ ይሄ ነው በላት ብዬ ነገሮችን ባጭሩ ቅጣው። ያቺም እንድናንተ እንድትጣሉ ነው አሁን ላይ መስ ሌላ ምንም ፈልግ አይደለም። በነገራችን ላይ ተበድያለሁ ብትልም አሁን ላይ ለሷ የመጪዋ ውጤት ምንም ይሰራላት ነገር የለም። አምጥታ ወራችው ሚዲያው ላይ ተናፈሰ፣ እሷ የሚያጓጉል ህይወት ውስጥ ገባች፣ የእነ ሩታም ህይወት ተመጠበጠ። ስለዚህ እዚህ ጋ የተረፉት ነገር ምንድን ነው? ውዥ ብርብር ያለ የተደናገረ ህይወት ማለት ነው። ስለዚህ ያችማ ላትጠቀም ነገር እነሱን አበጣበጠች። እዚህ ጋር ደግሞ በአንድ ጎን ስታስቡት የተለባበሰ ነገር ጥሩ አይደለም። በትዳር ውስጥ ሩታ የማወቅ መብት አላት እራሷን ለመጠበቅ ይሄ ትክክል ነው። እናም አብርሃም መጀመሪያውኑ ነገሮችን ፊትለፊት መናገር አለመደበቅ ነበረበት። አሁንም ዛሬ ውሽ በርበሬ ያለ ነገር ነው የተናገረው። ድብልቅልቁ የወጣ ማለት ነው። አንዴ አልተጻጻፍን የሚላል አንዴ ተጻጽፈናል፣ ጭራሽ መረጃው ሲወጣ ብቻ ተገለባብጦበታል። ምንም የጠራ ነገር የለውም። እንዳያችሁ ሲጮ ነበረ አብርሽ። ጩኸትህ መፍትሄ አይሆንም ብለንህ ከዚህ ፊት ነግረናል፣ ግን አንተ አልተገበርከውም እና ሩታ በጣም ጭንቀት ውስጥ ናት፣ እንዳያችኋት እስከ መጨረሻ የተከታተላችሁ ልጆች ሩታ በጣም ስትረስ ውስጥ ገብታለች። ኔ በጣም በጣም ያሳዝናል በእውነት ማለት ነው። እስቲ ቤተሰብ እስቲ በእናታችሁ አጠገቧ ሁኑ። የሰኝነት ናችሁ። እሺ ኦኬ። ማማን ነው የወለደው አሁን የሩታ እህት ወለደች እንዴ? በነገራችን ላይ እኔ ቪዲዮ አይደርሰኝም፣ እንደዲዮ እንደድሮ ማለት ነው። ስለዚህ ሩታ አጠገብ ከቤተሰብ አንድ ሰው ያስፈልጋታል። ወገኖች አሁን እሷ ያሉን እርምጃ ያሉን ነገር ውስጥ እንዳትገባ ላይፏም እንዳይበላሽ፣ በቃ አሁን እሷ ሰው ያስፈልጋታል፣ ላይ የሚያረጋጋት አጠገቧ። አብርሃም አሁንም ገና ቁጣው አልበረደለትም እየተቆጣ ነው። ቪዲዮ መረጃውንም የፎቶ መረጃውንም እንዲሁም የጽሑፉንም ስታሳየው አላመነላትም። የፎቶውን አላመነም ፎቶሾፕ ነው እያለ ነው። እንግዲህ ፎቶሾፕ ቢሆን ኤፋ ለምንድን ነው በዚህ ልክ የደነገጠው? ኤፋ ተደናግጧል። እውነን ለመናገር አብርሽ ፎቶሾፕ ነው እያለ ነው። ኤፋ ደግሞ ውስጡ መጨረሻ ላይ ደንግጧል ማለት ሩታ እንደዛ ሲናገራት እንዳልነበረ የድንጋጤ ምልክት ታይቶበታል። ስለዚህ እሱን ያሳመነው ነገር አለ። አብርሽ ደግሞ የሆነ ከቨር ለማድረግ የሚሞክረው ነገር አለ። በነገራችን ላይ ወገኖች እዚህ ጋር ተረጋግተን እናውራው እና በትዳር ውስጥ መደባበቅ፣ በትዳር ውስጥ ከአንዱ ትዳር አልፎ ትዳሩን ትቶ ወደ ሌላ መሄድ ያለፈ ታሪክ ያለፈን ህይወት እንደ አዲስ ሪፍሬሽ እያደረጉ በድብቅ መገናኘት ይሄ በጣም መጥፎና መጥፎ መጥፎ መጥፎ ነገር ነው ባለትዳር ሲኮን ትዳርን ቀጥ አድርጎ ይዞ ሚስትን አክብሮ ጨዋ ሆኖ ታማኝነት ነው እኮ እንዴት ነው ስራ ገበታ ላይ ከአንድ ምሩቅ ሆናችሁ ተመርቃችሁ ስትወጡ ቃለ መሀላ ትገባላችሁ አይደለ ትዳርም እንደዛው ነው በእግዚአብሔር ፊት ቃል ገብታችሁ የምትጀምሩት ህይወት ነው። ስለዚህ ምንድነው የሚፈይደው ያችንም ያችንም ሴት ልክ ማገለባበጥ በጥ ምንድነው፣ በጣም ቁም የሚቀፍ እኮ ነገር ነው። ባይዘው ማለት ነው አ ቤተሰብዬ፣ የምሬን ነው። የምትጸየፉ ወገኖቼ ላይ ካርጉ የምሬን ነው። በጣም የሚደብር ነገር ነው። በህይወቴ ከምጠላው ነገር ውስጥ እንደዚህ መገለባበጥ ከአንድ ሴት ወደ አንዷ ሴት፣ ከአንዱ ወንድ ወደ አንዱ ወንድ የሚገለባበጥ ሰው በፈጣሪ ስም በጣም ከምበሽቀበት የህይወት ዘርፍ መካከል አንዱ ነው እና፣ ይሄ ጥሩ አይደለም። ፈጣሪም ያዝናል፣ እንዲሁም ደግሞ ሰውም ያዝንባችኋል። እንዲህ የምታደርጉ ሰው ወገኖች፣ ከሴትም ከወንድም ማለት ነው። ሩታዬ እውነት ይዛ ነው እንደዚህ በቃ ውጭንጭ ብላ ያለችው። እንዴ ማመን አለባት ልጅቷ። ወይም ሯ ውስጥ እንዲህ አይነት ነገሩን አስቀምጣ እንዴት ነው ከአብርሽ ጋር ሰላም ሆና የምትቀጥለው? ምኑ ናችኋል? አንዳንዶች በቃ ታዩ የምትሉ ማለት ነው። ወዳኩ አይደለም በቃ ሩታ የእውነቱ የሆነውን ነገር አውቃ አምና ወይ እሱ ነፃ ይወጣል ወይም ያጠፋውን ይቅርታ ይጠይቃል ቢያንስ ለምን ለይቅርታ እንኳን አቃተዋለች እውነት ነው መጨረሻ ላይ ታችሁታል አላመነም ነገሮችን በሀይል ነው እንደ ድሮ አብርሽ ያው አብርሃም ሲናደድ በጣም ከባድ ነው አካሄዱ ጩኸት አለ ሀይለኝነት አለ ይለያል የዛሬው በተለይ እንደተከታተላችሁት ቤተሰብዬ ግን አብርሽ ትዳርን ታደግ በቃ እኔን ልልክ የምፈልገው ከሶስተት ከብረ ዝገት አይጠፋም ፎቶሾፕን የተባለውንም አጣሩት። እንግዲህ እኛ መቼ ሳላየንም መፍረድ አንችልም። ነፃነት ግን በዚህ ልክ የሁለቱን ህይወት ልትበጠብጪ ይሄን ነገር አድርገሽ ከሆነ ቅንብር ከሆነ እንንጃልሽ እንጃልሽ፣ ሚዲያው ላይ መዝለቅሽን ማለት ነው። እና ወገኖቼ የነ ሩታ ህይወት በጣም በጣም ከባድ የሆነ ትርምስምስ ውስጥ ነው ያለው። ሩታ በጣም አሳዝናኛለች። እኔ አሁን ሩታ ያሳዘነችኝ ያለችው ሌላ ምንም አያስጨንቀኝ። አብርሽ ወንድ ልጅ ነው፣ የሆነች ሰዓት የሆነች ቦታ ቁጭ ብሎ በንዴቱም በሆነ ነገር ይራሳል። እሷ ግን ሁለት ብስጭት ውስጥ ነው። አንዱ ሆዷ ውስጥ ያለው ጽንስ ችግር ይፈጠራል፣ እሷም እንደገና ደግሞ በላይፏት ችግር ይፈጠራል። እና አይታችኋት ከሆነ ልክ አልነበረችም መጨረሻ አካባቢ። ሩታችን ተረጋጊ ፕሊስ፣ ማለት ነው አሁን እኛ ምንም አያሳስበንም። በነገራችን ላይ የምር ነው የምንወዳት የሩትዬ ወዳጆች ማለት ነው የሚያሳስበን የሩታ ላይፍ ነው፣ እስቲል የእሷም ላይፍ ያሳስበናል። በቃ አሁን ላይ ሩታዬ ተረጋጊ ነው የምንልሽ። ሌላ ውሳኔ፣ አጓጉል ነገር ውስጥ እንዳትገቢ ተረጋጊ፣ ጸሎት አድርጊ። ፈጣሪ ሁሉን ነገር በቃ ወደ መስመሩ ይመልሰው፣ ነገሮች ይፈቱ ዘንድ ወደ ሰላማዊ መንገድ ትመጡ ዘንድ እኔ ከልብ እመኛለሁ። በእውነት ገና ሳይጀመር የተቋጨ ትዳር አታስመስሉት፣ የእናንተን ሕይወት ምንም ሳይጀመር ገና ማለት ነው እንዲህ አይነት ህይወት ደግሞ በጣም ከባድ ነው። እንዴ አንድ አንዳንዶች የተወሰነ ጊዜ ቆይተው ምናምን ነገር እሺ፣ ይሄ ምንም ሳይጀመር ምንም ሳይጀመር የተቋጨን ብለው፣ ኧረ አያድርሰው ፈጣሪ፣ አያደርግባችሁ በእውነት እና የገባባችሁን ችግር በማላችሁ ያለው ነገር ወደ ወደ ፈጣሪ ቅረቡ። በቃ ፈጣሪ ጋር ጸሎት አድርጉ። ወደ ፈጣሪ እኮ ስትቀርቡ ስቲል ሌላም አላማ ሌላም የሆነ አለ አይደለ? ሌላም ሶስተኛ ሁለተኛ የሚፈልግም አይነት መንፈስ ያለው ሰው ካለ በዛውም እኮ ይመታል እኮ። መንፈስ እኮ ነው በነገራችን ላይ የሚያንቀሸቅሸው፣ አንዷን ሴት ወደ አንዷ የሚያዘልለው አይደል? ቤተሰብ እና እስቲ ፈጣሪ ጋራ በቃ ወደ ፈጣሪ ቅረቡ። እግዚአብሔርን እኔ የምመክራችሁ ይህንን ነው። በቃ ይሄ ትልቁ ምርጫ ይሄ ነው። ሲቀጥል ደግሞ እንደው ከእናንተ የተሻለ ሰው መካከል ገብቶ ነገሮችን ይፍታ፣ ተደባብቆ እንዳይቀር። በቃ እስቲ አሁን ደግሞ በተቻላችሁ አቅም በቤተሰብ ወይ ደግሞ ስቲል ቤተሰብም አይግባ ብለናል እኮ እንደው ማለት የሚሻሉ የሚባሉ ትልቅ ሰዎች ነገሮችን እንዲፈቱ ይደረግ። አለበለዚያ ነገሩ ሁላ አካሄዱ አያምርም። ከባድ ሁኔታ ላይ ነው ያላችሁት በእውነት ማለት ነው። እኔ ቪዲዮ በጣም አስደንግጦኛል። ኤፋ እንግዲህ ይሄ ሁሉ ነገር ሲያይ ምን እንደተሰማው አይታችሁታል። መጨረሻ ላይ እንዲያውም ተደናግሯል ማለት ነው እና ዛሬም ኤፋ ያልተረዳው ነገር ሩታ አስረግጣ ነግረዋለች። ከተረዳ ማለት ነው። በትዳር ውስጥ የቤተሰብ ጣልቃ ገብነት አያስፈልግም። ልክ እኔ እንዳልኩት ነው ያለችው። ትክክል አስፈላጊ አይደለም። ነገሮችን እኮ ቤተሰብ እኮ መግባት ያለበት ቦታ አለ ሩታ እያለች ያለችው ኤፍሬም በትክክል ማለት ነው። ልክ እንዳባወራ እዚህ ጋር መሆን የለበትም እዛ ጋር በስነ ስርዓት ነበር ሲወስን የነበረው። ይሄ ተገቢ አይደለም ነው ያለችው። ትክክል ናት። ይሄ ኤፍሬም አንተ ገና ወይ ትዳር ስላልያዝክ ምንም ነገር ስለማታውቅ ይሆናል። ባቦ ሰጥ የተናገርከው። ባቦ ሰጥ ደግሞ የሚመሰረትም ሆነ የሚቆም ትዳር የለም ትዳር መስፈርት አለው። የንቺ ብቻ የሚባል የለም። እና እስቲል እሷ ጠገብ ሲል የነበረውን ነገር ከሰማችሁት ገና ብስለት ይቀረዋል ኤፋ፣ በጣም ብስለት ይቀረዋል። ምንድን ነው ሲል የነበረው አብረሽኮ ወንድ ልጅ ነው በራሱ የሚወሰን መብት አለው ብሏት ቁጭ ሲጀምር ሲጀመር ትዳር ውስጥ የኔ ብሎ የለም፣ የኛ ነው፣ የጋራ ነው። የኔ ብሎ ነገር የለም ብላለችው እና ኤፋ ለሌላ ጊዜ ከተረጋጋ ደግሞ እሷ ያለችው ለይ ማለት ነው። ሙሉ ለሙሉ ቤተሰብ አታስፈልጉኝም አላለችም። አሁንም በሌላ ሙድ እንዳትይዝባት ከተረዳሃት። እኔ እንኳንም በአግባቡ ቪዲዮዋን ስላዳመጡ ተረድቻታለሁ። እስቲል ውሳኔ መወሰን አትችልም ነው እያለች ያለችው። እንዴ በጣም ነበረ እኮ እንዲያርግ እንዲያርግ እያልከው የነበረው ትላንትና አብርሃም። ስለዚህ አንተ ደግሞ ዛሬ እንዲያውም ፍንፍን ከምታደርገው በእርግጠኝነት ሌላ ቪዲዮ ትሰራለህ ብዬ አስባለሁ። በእርግጠኝነት ኤፋ ይቅርታ ይጠይቃል ብዬ አስባለሁ። ዛሬ የሆነ ነገር ተቻርጎታል ጭንቅላቱን ያለ ነው። ሰው ይሳሳታል፣ ሲሳሳት ደግሞ ይመለሳል። ግን ሩትዬ ሳላደንቅሽ አላልፍም፣ በእውነት ማለት ነው። እኔ እኮ እኔ አእምሮ ውስጥ ያለውን ነገር ሁሉ ነው በቃ እንዲህ አውጥታ የምትናገረው እና እሷ ብዙም አትቸገርበትም ነገሮችን ለማብራራት ሁላ ፈጣሪ ጠብቅሽ፣ በእውነት ሩታ እንጃ ብቻ እንዲህ አይነት ህይወት ሊኖራት አይገባም፣ እንደ ስማርትነቷ የምሬ ነው። ስማርትና ትለያለች ሩትዬ በእውነት ግን ደግሞ አሁን የምንልሽ እኛ ነገሮች በጣም እየከፉ እንዳይሄዱ ተረጋጊ፣ በቃ በጣም መረጋጋት ያስፈልግሻል። እኛ ተረርተንሻል። ያ እነዚህ ዝም ብለው ሮ የሚሉ ሰዎች ታያቸው የተረዳን ተረርተንሻል፣ እውነት እኛ ነገሩን ተረርተነዋል። ማንም በራሱ ላይ ሲደርስ ነው የሚታወቀው። ኢፋም ዝም ብሎ የፈረደው የመሰለውን እንጂ ህይወቱን ኖሮት ቢያውቅ ወይ ባለትዳር ቢሆን ኖሮ ወይም ደግሞ ስለ ትዳር ትንሽ እንኳን ሰምቶ አውቆ ቢሆን ኖሮ ይህን ያህል ቃል አይናገርም ነበረ። እናም እርጋታዋ ሀገር ሞኛል። የሄደችበት መንገድ፣ ኢፋን ያስረዳችበት መንገድ ትላንት የቆሰለው አንጀቴን ያካካሰችልኝ ዛሬ የምሬ ነው። ግን መጨረሻ ላይ ደግሞ ከአብርሃም ጋር የጦዘ ጦርነት ላይ ነው የተፋቱት። እንግዲህ አይታችሁ ከሆነ ስልኳንን መሬት ላይ ቁጭ አድርጎ ነው የሄደው። እኔ እንጃ ከባድ ሚዛን እውነት ቤተሰብ፣ ኧረ እንዴት እንዴት ነው ግን ይሄ ነገር ግን እንደው በእውነት አይከብድም? እንደዚህ አይነት ድራ ትዳር እንዴት እንዴት አድርጎ ነው ቀጥ ብሎ የሚሄደው? እንደውነት እነዚህ ልጆቹ እንዴት እንዴት ሆነው ነው ህይወታቸው የሚመሰረቱት? የሚመጣውስ አዲስ እንግዳን እንዴት ነው የሚቀበሉት? እንዴት ነው ልጃቸው የሚያሳድጉት? ወደፊት ሁለቱ በጣም በጣም በቃ ማለት እንዲያም ሩታ ትንሽ ትሻላለች እኮ ቤተሰብ፣ ሩታ እኮ አስተዋይ ናት የምር አብርሃም አስተዋይ አይደለም እያልኩ አይደለም፣ ግን አብርሃም በጣም ብዙ ብዙ ነገሮች አሉ እሱ ጋር መስተካከል ያለበት። እኛ ኦዲንሶች እንደዚህ ብልጭ ብሎ ቦግ ብሎ እንደ መብራት እየታየን ያለ ነገር ከዚህ ፊትም ሳምንትም ተናግረዋለሁ ሰሞኑን ተናግረዋለሁ። እና ቢያንስ እኔ እንጃ አብርሃምን የሚገስፀው ወደ መስመር የሚመልሰው ሰው ብቻ ያስፈልጋል እንዴ። እድሜው ነው የሚፈታው? እድሜ ከፍ እያለ ሲሄድ ይተዋል ብለን ካሰብን ልጆቹ ሳይኖሩ ህይወታቸውን እንደዚህ ሹ በጭቅጭቅ እና በጦርነት መጨረሳቸው እኮ ነው። እና ለማንኛውም የመጣው የወጣው መረጃ ቤተሰብ እኛ አላየነውም፣ ግን ሩታ እርግጠኛ የሆነችበት ፎቶ ነው። ፎቶሾፕ ቢሆን ሩታን ማያመልጣትም ብዬ አስባለሁ። ኤፋም ደግሞ ደንግጧል ባየው ነገር ጥሏቸው ሁላን ሄደው አይታችሁ ከሆነ ስለዚህ አብራ አብርሃም ሳምቲንግ ሮንግ እንጃ ወይኔ አብርሽ ይቅርታ ጠይቅብናት፣ በቃ ተጸጸት ተጸጸት። ጸጸት ጥሩ ነው እና ይቅርታ ጠይቃት። በቃ መቼስ ይሄ ከባድ ነገር እንደሆነ ታውቃለህ፣ ግን በቃ ይቅርታ ጠይቃት እና እውነት ነጻነት ፎቶሾፕ አሰርታባችሁ ከሆነ በእናንተ ላይ ማለት ነው ያስጠይቃታል። ይሄን ይሄን እወቁ። ይሄን ነገር እንደዚህ ዝም ብሎ ቦር የሚታለፍ አይደለም። ይሄ ነገር ጥያ ያስጠይቃታል፣ በህግም በኩል ስለዚህ ራሷ ላይ ጦስ ነው ማለት ነው ተጠመጥመው እንደዛ ከሆነ ለማንኛውም ቤተሰብ በዚህ ቤተሰብ ውስጥ ፈጣሪ አብዝቶ ሰላም ያውርድ ፍቅር ይስጣቸው ወደ መልካም መንገድ ይመልሳቸው ነው የምለው ሩታችን ተረጋጊ በቃ እኛ አሁንም የምንጨነቀው ለአንቺ አንድ ነፍስ አይደለሽም አሁን አንቺ ሁለት ነፍስ ነሽ ስለዚህ ተረጋጊ ሩታ ፕሊስ ማለት ነው ማለት በእርጋታ አንችን የሚያማክርሽ አንድ ሰው የሚያረጋጋሽ ወደ መልካም መስመር የሚመልስሽ አንድ ሰው አጠገብሽ ያስፈልግሻል እንግዲህ ተመልከቷት። ሩታ አጠገብ ያላችሁ ምናልባት የአብርሽ እህቶች ይሻላሉ ብዬ አስባለሁ። ሌሎቹ የወለዱ ናቸው። የሩታ እህት እንጃ፣ ተመችቶት የሚመጣ ያለም አይመስለኝም። እሷን አይዞሽ ለማለት ለማንኛውም ግን እኔ ቡዜን እንጠብቃታለሁ። ማለት ቡዜ በቃ በዚህ በዚህ ሰዓት አጠገቧ ብትሆን እኔ ደስ ይለኛል። ስለነበረን ቆይታ ክብረት ይስጥልን። ሁሌም እንደምለው ፍቅር ያሸንፋል። ወዳቸዋለሁ። ባይባይ